አሰላሙ አሌይኩም ወረህማቱላህ ወበረካቱሁ። እድና የተከበራችሁ የዚነት ቤተሰቦች እንዴት እንዴትናችሁ? ደህናናችሁ ወይ? አልሐምዱላ እኔ በጣም ደህናነኝ። አንተ እንዴትናችሁ? ጤንነት ሁሉ ሰላም አልሐምዱላ። ሀይቅ የሚሄድ 58950 ብሬ ፈጅ የረመዷን አስቤዛ ነው ማሳያችሁ። ከወደዳችሁ ላይክና ሰብስክሪፕሽን ማድረግ እንዳይረሳ። የምጀምርላችሁ እንግዲህ ሁሉን አስቤዛ ማሻላህ ተባረክ ርማን በማለት ጀምሩ። እዚህ ጋር እንደምታዩት ምጥን የሆነ ሽሮ እና በርበሬ አለን። 15 ኪሎ በርበሬ፣ 15 ኪሎ ሽሮ እጅግ በአማረ ሁኔታ የተዘጋጀ ነው። ማሻአላ ተባረክ ረህማን፣ እዩት። ጽዳቱን የጠበቀ ቆንጆ የሆነ በርበሬ ነው። ማሻአላ ተባረክ ረህማን፣ እንደምትወድድ ተስፋ አረጋለሁኝ። 15 ኪሎ በርበሬ በ370 ብር ሂሳብ። ባቄላ፣ አተር፣ ሽምብራ ተደርጎ ነው የተዘጋጀው። ማሻአላ ተባረክ ረህማን፣ ሽምብራ 200 ብር ነው ኪሎ አተር 180 ብር ነው። ባቄላ 170 ብር ሂሳብ ነው ማለት ነው። እጅግ በጣም ጽድት ያለ መሻላ ተባረክ ረህማን በር ጥብቅመም በደረቅመም ተደርጎ የተዘጋጀ ሃይቅ ምሄድ የረመዷን አስቤዛ እና ጤፍ ዱቄት 50 ኪሎ ማሽላ እና አንድ ኩንታል ጤፍ አለ ማለት ነው። እዚህ ጋር እንደምታውት ማሻአላ ተባረክ ረህማን ይሃለ 10 ኪሎ 10 ኪሎ ዱቄት እና 3 ኪሎ ማር፣ 3 ቪንቶ እንዲሁም ሜዳ ቦርሾ እና ስንዴና ቦቆሎ አለ። እዚጋ እንደምታውት ያውኛ እዚህ በቆሎና ስንዴ ተቀላቅሎ ውፍጭ አለም አይፈጭምና፣ እኔ እንደዚህ ሲያዙ በጥሬ ነው የምልከው እዛ ሀገራቸው ላይ ያስፈጭታል ማለት ነው። እና ድንች አለ የሶስት መቶ ብር ድንች ሶስት መደብ ማለት ነው። የሀገራችን እጅግ በጣም ጽድት ያለ ድንች ነው። ሁለት ኪሎ ነጭ ሽንኩርት በሶስት መቶ ሀምሳ ብር ሂሳብ። እዚጋ እንደምታወደሙ ማሻ አላህ ስንዴ መሰለ ለበሱ የሚሆን ገብስ አለ አስር ኪሎ ሲባዛ በመቶ ሰባ ብር ሂሳብ እዚህ ጋር እንደምታዩት ወርቅ የመሰለ ቆንጆ ጽድት ያለ ቡና አለ በዘጠኝ መቶ ሀምሳ ብር ሂሳብ። ቀይ ሽንኩርት አለን እዚህ ጋር አስር ኪሎ በስልሳ ብር ሂሳብ እና ሻይ ቅጠል አምሳ አምስት ብር ሂሳብ እንዲሁም ደግሞ ክብሪት አለን። ክብሪት በሀምሳ ብር ሶስት ሽግ ነው ያለችኝ እዚህ ጋር እንደምታዩት። ድፍን ምስል በሁለት መቶ ሀምሳ ብር ሂሳብ አራት ሀባ ቴምር አራት ሀባ ቴምሮች ናቸው እነዚህ እንደምታዋቸው የዚህ ዋጋ ደግሞ 1200 ብር 3 ጫው እንዲሁም ደግሞ ጫው በ30 ብር ሂሳብ ነው። ድፍን ማን ነው ክክ ምስር ደግሞ በ260 ብር ሒሳብ፣ በ120 ብር ሒሳብ 5 ኪሎ ሩዝ እና 5 ኪሎ መኮሮኒ በ120 ብር ሒሳብ፣ በ150 ብር ሒሳብ ደግሞ እዚጋ የምታውት ቆንጆ የሆነ ሱካር። አጠቃላይ ማሻአላ ተባረክ ረህማን የሆነ የረመዷን አስቤዛ ዋና ዋና ነገሮች ናቸው ማለት ነው። ጤፉም አስፈላጊ ነው። በርበሬውም ሽሮውም አስፈላጊ ነው ማለት ነው። እዚህ መሃል ያላሳየዋችሁ ያልነገርኳችሁ የለም። ማር አለ በ1000 ብር ሂሳብ 3000 ብር ነው። ሰባ ብር ይችን የምታዋትን እቃይቱ ተገዝታለች። ማሩ ይሄን ይመስላል። ማሻአላ ተባረክ ለማል ጣዝማማር ብላይ ነበረ። ለያኪን ጣዝማማር ሶስት ሺህ ብር አንድ ሌትር ባላ፣ ደግሞ ኦንላይን የለችም ማማከርም አልቻልኩም። ዙሮ ካስፈለገ ይገዛል በሚል ተውኩት ማለት ነው። ምክንያቱም ያለንትን ብገዛው ያን ማር ምን አረገዋለው እኔ ማሩም መድኃኒት ነው ማማር፣ ለኪን ዋጋነቱ በጣም ተጋነነ እና እንግዲህ እንደምታውቁ አምስት ኪሎ ምን አለ መሰላችሁ ክክ ምስር አምስት ኪሎ ሩዝ አምስት ኪሎ መኮሮኒ አምስት ኪሎ ስኳር ሶስት ጫው አራት ቴምር አምስት ኪሎ ድፍን ምስር 10 ኪሎ የቶርባ ገብስ ማሻአላ ተባረክ ረህማን የሆነ እዚህ ጋር 10 ኪሎ ቀይ ሽንኩርት ለወጥ ነው በጣም ቆንጆ ጽዳቱን የጠበቀ ያኒ ወዝ ያለው ሽንኩርት ነው መሻላ ነጭ ሽንኩርቱም እንደምታዩት ለፍልፈላ ነው ነጭ ነው ድንቹም ሁሉ ማሻአላ ተባረከ ረህማን ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ ማበረታታት እንዳትረሱ የረመዷን አስቤዛ ይቀጥላል ብዙ ነው ያለው ማሻአላ ተባረክ ረህማን እኔም ስራ አልፈታሁኝ ይዣለሁ እንግዲህ እንደምታውኝ ይቀጥላል አብሽሩ በርቱ የሚዘጋጅ ነገር ሲኖር ደግሞ እንደዚህ ዝም ብሎ የሚዘጋጅ አይደለም ብዬ በብዙ ቪዲዮዎች ላይ ስለተናገርኩኝ ደግም የሆንም አልደግምላቸውም። አስራ አምስት ኪሎ በርበሬ አስራ አምስት ኪሎ ሽሮ ሲዘጋጅ ሽራ ያስፈልጋል። በቀላሉ ማለት ነው ማስጫ ያስፈልጋቸዋል። ከተማ ዝም ብሎ አገኛችሁበት ቦታ እንተናጥሉም እና ይህንን ታሳቢነት በማድረግ ያው እየተረዳዳን ለማለት ያክል ነው። መረዳዳት ወሳኝ ነው። አስራ አምስት ቀን ሀያ ቀን ሆነን ምናምን ምናምን የሚሉ አንዳንድ ቦታ ያለውና ዝም ብሎ እናንተ እንደምታስቡት አይደለም። ሁሉ ነገር የሚሰራው በእጅ ነው በእጃችን ነው የምንሰራው። ስለዚህ መረጋጋት ከምንም ከማንም በላይ ወሳኝ ነገር እንደሆነ ለመናገር ነው። 50 ኪሎ ማሽላና አንድ ኩንታል ጤፍ፣ ማሽላ በ60 ብር ጤፍ በ110 ብር ሂሳብ ማስፈጫና እንዲሁም የማዳበሪያ ጭምር አለው ማለት ነው። እንግዲህ ከወደዳችሁት ላይክና ሰብስክራይብ ሼር ማድረግ እንዳይረሳ ማሻአላ ተባረክ ረህማን። እጅግ በጣም ጽድት ያለ ውበቱን የጠበቀ ማራኪ የሆነ በርበሪ ተዘጋጅቷል። ሽሮም እንደዛው ማሻአላ። በቆሎ በ37 ብር ሂሳብ ነው። ስንዴ በ60 ብር ሂሳብ ነው። በዚህ አጋጣሚ ይህንም አልነገርኳችሁ ይመስለኛል። አላህ አላህ አላህ፣ ወላሂ በጣም ማሻአላ የሆነ የረመዷን አስቤዛ ነው። እጥር ምጥን ያለ ኳ ያለ አስቤዛ ነው። ማሻአላ ተባረክ ረህማን። ላይክ እና ሰብስክራይብ ሼር በማድረግ ያው አበረታቱ ማለት ነው ምፈልገው፣ እንደተለመደው ይሄን ይመስላል።